በሽታ እንዲጀምር ከሚያደርጉ ነገሮች ውስጥ ተጠቃሽ ናቸው። እርድ ውስጥ የሚገኘው ከርኩሚን ጣፊያ ኢንሱሊን እንዲያመርት በማድረግ የስኳር በሽታ ህመምን ያስታግሳል ማለት ነው። እንግዲህ ከፍተኛ የሆነ ኢንሱሊን ተመረተ ማለት ግልኮስ አይጠራቀም ማለት ነው። በሰውነታችን ሴሎች በአግባቡ ግልኮስ እንዲጠቀሙ ያደርጋል ማለት ነው። ሁለት መቶ አርባ የቅድመ ስኳር ህመም የጀመራቸው ሰዎች ላይ በተደረገ ጥናት ኬርኪውሚን የተመገቡች ታካሚዎች በንጽጽር ለሙሉ ስኳር በሽታ ተጋላጭነታቸው ቀንሶ ታይቷል። ማለት ነው እንግዲህ እርድን እንዴት አዘውትረን መመገብ እንችላለን? ከጨውና ከቁንዶ በርበሬ ጋር አብሮ እርድን እንደቅመም መጠቀም፣ ሰላጣ ስንሰራ ከአቸቶና ከዘይት ጋር አብረን መነስነስ። እነዚህ እንግዲህ እርድን በመጠቀም በየጊዜው እነዚህ መጠቀም ከላይ የጠቀስናቸውን የህመሙ አይነቶች ወይም በሽታዎች መከላከል ይቻላል ማለት ነው። እንግዲህ አንድ ነገር ያው ጥቅም ብቻ አይደለም ያለው፣ ጉዳት የሚያመጣ ደግሞ ምን ሲሆን ነው የሚለውን ለማየት ያክል ከመጠን በላይ የምንመገብ ከሆነ እርድም የራሱ የሆነ የጤና ችግር ሊያመጣ ይችላል ማለት ነው። እርድን በአግባቡ መጠቀም የጤና ችግር አያመጣም። ነገር ግን በከፍተኛ መጠን መመገብ ሆድል ሊያስቆጣ ይችላል። በጣም ከከፋ የሆዳል ስር ሊያመጣ ይችላል። እርድ ደምን ስለሚያቀጥን ቀዶ ጥገና በሚደረግበት ሁለት ሳምንት ውስጥ ባይወሰድ ይመከራል ማለት ነው። ከዚህ ጋር ተያይዞ እርጉዝ ወይም ነፍሰ ጡር እናቶች እና የሚያጠቡ እናቶች ባይመገቡት ይመከራል ማለት ነው። ተመልካቾች እንግዲህ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። መረጃው ለሌሎች ሰዎችም እንዲደርስ ሸር ላይክ እና ሰብስክራይብ በማድረግ የበኩላችሁን ኃላፊነት እንድትወጡ ስል በትህትና ጠይቃለሁ። አመሰግናለሁ።